ኩላሊት የሰጠ ፍቅር፣ አዲስ ሚራፍ የከፈተ እርቅ። ዛሬ በዚች ቀንና በዚች ሰዓት ታላቅ ነገር ተፈጸመ። የህይወቷን ክር ለመዘርጋት ኩላሊቱን የሰጣት ጀግናው ሀብታምና በሱ መስዋዕትነት የተረፈችው ሩሀማ በሽማግሌዎችና በትልልቅ ሰዎች ፊት እርቅ አውርዶ እንደገና ፍቅራቸውን ሀብሎ ሊጀምሩ ወስነዋል። ይህ ታምራዊ ፍቅራቸው ከደረሰበት ውጣ ውረድ በኋላ ዛሬ በይቅርታና በአዲስ ተስፋ ታትሞ ተቋጭተዋል። ሀብታም ግንባሯን በፍቅር ስሞ ሩሀማም ጥምጥም ብላ በማቀፍ የልብ እርቃቸውን ፈጽመዋል። ይርቅ የፍቅር ቃል ኪዳን የተስፋ ምልክትና የሁለተኛ ዕድል መጀመሪያ ነው። እውነተኛ ፍቅር ሁሉንም ነገር አልፎ ለድል እንደሚበቃ ማረጋገጫ ይህ ነው። ለተከታዩ የህይወት ምዕራፋቸው በሙሉ በፍቅርና በሰላም እንዲኖሩ መልካም ምኞታችንን እንገልጻለን። በርካቶችን ሲያነጋገረ የነበረ ጉዳይ ነበረ። ከዚህ በፊት እንግዲህ በድላኛለች በማለትም ሀብታም ሩሀማን መተቸቱ የምታወስ ነው። ምክንያቱም በደል ደርሶብኛል በማለት ያ ሁላ ነገር አልፎ ለፍቅር መብካታቸው፣ ዳግም ለእርቅ መብካታቸው በርካቶችን ያስደሰተ ክስተት ስለሆነ ነው። ለእናንተ ይችላቸው መጣሁት። እስካሁን ድረስ አብሬያቸው ቁየት ሚኪነኝ ከሚኪታ ወር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኘው። ሰላም ቆዩልኝ።